በቅርቡ ዘመን ገበያ የሚባል የኢኮሜርስ ኢትዮጵያ ጀምራለች። ዘመን ገበያ የጀመርንበት ዋናው ምክንያት ምርት እያለ ዲማንድ እያለ መሀል ላይ ባሉ ደላላዎች ምክንያት ምርትን ከፈላጊው ማገናኘት ችግር ሆኗል። በባለፈው ፋሲካ እንቁላል አዲስ አበባ 20 ብር ሲባል ወጣ ተብሎ 10 11 ብር ነበረ። እነዛን እንቁላሎች ከፈላጊው ጋር ማገናኘት ግን ሲስተም አልነበረም። ሎጂስቲክሱም ሲስተሙም ችግር ደላላውን ብዙ ስለሆነ አሁን ዘመን ገበያ ከተጀመረ ሀያ ቀን ቢሞላው ነው። ከሁለት ሺህ በላይ አይተምስ አሉት። ሽንኩርት አለው፣ ቃሪያ አለው፣ በግ አለው፣ ሞተርሳይክል አለው፣ ባጃጅ አለው፣ የሌለው ነገር የለም። ገና ሀያ ቀኑ ነው። አራት ሚሊዮን ገደማ ሽያጭ አከናውኗል በዚች ቀናት ውስጥ። ይሄ የኢትዮጵያ ዓሊባባ ማለት ነው። ጥቅሙ በጣም በጣም ብዙ ነው። አሁን በቅርቡ የአረፋ በዓል አለብን። ለአረፋ በዓል ሰው በግ በዘመን ገበያ ቨርቹዋል የያዛል፣ ደሊቨሪ ይደረግለታል። መሀል ላይ ያለው ደላላ መሀል ላይ ያለው ሰው በከፍተኛ ደረጃ ይቀንሳል፣ ወይም ወደ ትክክለኛ መስመር ይገባል። ሰርቪስ ማለት ይሄ ነው። በጉ አለ፣ ፈላጊው አለ። በጉና ፈላጊው እያለ ቴክኖሎጂ ባለመኖሩ ሎጂስቲክስ ባለመኖሩ የገበያ ስርዓት ያልተዘረጋ በመሆኑ ተጠቃሚ የሚጎዳበትን ስርዓት ይቀንሳል ማለት ነው። ሰርቪስ ከሌለማ ምርት ምን ዋጋ አለው? አይደርስማ፣ አይደርስም። አንድ ቀላል ኤግዛምፕል ላንሳልሽ። አንድ ጃኬት፣ ይሄ ጃኬት ዱባይ 150 ዶላር ከሆነ ዱባይ ባልገዛው፣ ጀርመን ሲሄድ 160 ሊሆን ይችላል፣ አሜሪካ ሲሄድ 145 ሊሆን ይችላል፣ ቻይና ሲሄድ 130 ሊሆን ይችላል፣ ኢትዮጵያ ይሄው ጃኬት ይሄው ሱፍ መርካቶ ላይ 500 ይሆናል በብር አይደለም በዶላር ዶላር ኢትዮጵያም ዶላር ዩኤም ዶላር ቻይናም እኩል ሆኖ ሲያበቃ ለሚሰጠው ግብር ለትራንስፖርቱ 15 20 ብር ይጨምር ችግር የለውም ሶስት አራት እጥፍ እንዴት ይሆናል ዘሴም ኳሊቲ ያለው ምርት ዘሴም ቫሊዩ ባለው ዶላር በዚህን ያክል ዲፍረንስ ለምን ይለያያል? ያለ እንደሆነ የሰርቪስ ችግር ነው፣ የገበያ ትስስር ችግር ነው። ያን የገበያ ትስስር ችግር ምንቀርፈው ሲስተም በመዘርጋት ነው። ዘመን ገበያ የጀመርነው ያለ መቅረፍ ነው። ለምሳሌ የፋይናንሽል ሴክተሩ ላለፉት መቶ ዓመታት ኢትዮጵያ ውስጥ ካሽ ነው አጠቃላይ የምንገበያየው ። ሞባይል መኒ ጀመር ትናንትና፣ ሶስት ዓመታችን ነው። በሶስት ዓመት ውስጥ ሞባይል መኒ ሰርፓስ አደረገ የካሽን ትራንዛክሽን ትሪሊየንስ እንቅስቃሴ የሚያደርገው ድሮ አንድ ሰው ብድር ለመበደር መታወቂያ አምጣ፣ ፎቶ አምጣ፣ ወላጅ አምጣ የሚባለውን ነገር ቨርቹዋሊ በሞባይል መበደር የሚችልበት እድል ማግኘት ማለት ለፋይናንሻል ኢንኩሉዥን ሀሳብ ያላቸው ሰዎች ሀሳባቸው እንዲወለድ ለማገዝ ከፍተኛ ጥቅም አለው። ቴክኖሎጂው ከሌለ ግን በአገር ጫፍ ብድር ማድረስ የምንችልበት ምንም እድል የለም ማለት ነው።